መዝሙር 115 በቅንፍ 116 አመንሁ፣ ስለዚህም ተናገርሁ፤ እኔም እጅግ ተቸገርሁ። እኔም ከድንጋጤ የተነሣ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? የመድኃኒትን ጽዋ አቀበላለሁ፣ የእግዚአብሔርንም ስም እጠራለሁ በሕዝቡ ሁሉ ፊት ስለቴን ቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ፣ እኔ ባሪያህ ነኝ፣ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ሰንሰለቴን ሰበር። ላንተ የምስጋና መሥዋዕት እሰዋ አለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እፈጽማለሁ፣ በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም ሃሌሉያ። መዝሙር 116 በቅንፍ 117። ሃሌሉያ አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና፣ የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌ መዝሙር 117 በቅንፍ 118 ሃሌሉያ እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቅኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም፤ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፤ በእግዚአብሔር ስም አሸነፍኋቸው። መክበቡንስ ከበቡኝ፤ በእግዚአብሔር ስም አሸነፍኋቸው። ንብ ማር እንዲከብ ከበቡኝ፤ እሳትም በእሾህ ውስጥ እንዲነድድ ነደዱ፤ በእግዚአብሔርም ስም አሸነፍኋቸው። ገፋኸኝ፣ ለመውደቅም ተንገዳገድሁ፤ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው። እርሱም መድኃኒት ሆነልኝ። የልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም እሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት። ሐሴትን እናድርግ በርሷም ደስ ይበለን። አቤቱ ባክህ አሁን አድን፤ አቤቱ ባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅ ናችሁ። እግዚአብሔር አምላክ ነው ለእኛም በራልን። እስከ መሠዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሰሩት። አንተ አምላኬ ነህ፣ አመሰግንህም አለሁ። አንተ አምላኬ ነህ ከፍ ከፍ አደርግሃለሁ፣ ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። መዝሙር 118 በቅንፍ 119 አሌፍ በመንገዳቸው ንጹሃን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅንም አያደርጉም በመንገዶቹም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትዛዝህን ሁሉ ስመለከት በእግዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹምም አትጣለኝ። ቤት ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፣ ከትዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ፣ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አረሳም። ጋሜል ለባሪያህ መልካም አድርግ ሕያው እንድሆን ቃልህንም እንድጠብቅ። ዓይኖቼን ክፈት ከሕግህም ተአምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትዛዛትህን ከኔ አትሰው። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ከትዛዛትህ የሳቱትን ትዕቢተኞችንና አርጉማንን ዘለፍ፤ ምስክርህን እፈልግ ያለሁና ስድብንና ነውርን ከኔ አርቅ፣ አለቆች ደግሞ ተቀምጠው እኔን አሙኝ፤ ባሪያህ ግን ሕግህን ያሰላስል ነበር። ምስክርህም ተድላዬ ነው፣ ስርዓትህም መካሬ ነው። ዳሌጥ። ነፍሴ ወደ ምድር ተጠጋች፤ እንደ ቃልህ ሕያው አድርገኝ። መንገድህን ነገርኩ ሰማኸኝም፤ ስርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ፣ ታምራትህንም አሰላስላለሁ። ከሐዘን የተነሣ ነፍስ ያንቀላፋች፣ በቃልህ አጠንክረኝ። የዓመፅን መንገድ ከኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አረሳሁ። አቤቱ፣ ምስክርህን ተጠጋሁ፣ አታሳፍረኝ ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥ ሄ። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁል ጊዜም እፈልገዋለሁ። እንዳ እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ። በፍጹም ልቤም እጠብቀዋለሁ እርሷን ወድጃለሁና። የትእዛዝህን መንገድ ምራኝ። ልቤን ወደ ምስክርህ አዘንብል፣ ወደ ስስትም አይሁን። ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። ፍርድህ መልካም ናትና የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቁ፣ በጽድቅህ ሕያው አድርገኝ። ዋው አቤቱ፣ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ካፌ ፈጽመህ አታርቅ። ለዘላለም ዓለም ሁል ጊዜ ሕግህን እጠብቃለሁ። ትእዛዛትህንም ፈልጌአለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ፣ አላፍርምም እጅግም በወደድኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ዛይ ለባሪያህ ተስፋ ያስደረግኸውን ቃልህን አስብ። ቃልህ ሕያው አድርጎኛልና፣ ይህቺ በመከራዬ ደስ አሰኘችኝ። ትዕቢተኞች እጅግ አመፁ፣ እኔ ግን ከሕግህ አራቅሁም። ከጥንት የነበረውን ፍርድህን አሰብሁ፣ አቤቱ ተጽናናሁም። ሕግህን ከተዉ ከኀጢአተኞች የተነሣ ሐዘን ያዘኝ። በእንግድነቴ አገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ፣ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌአለሁና ይህቺ ሆነችልኝ። ሄት እግዚአብሔር ክፍሌ ነው። ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ፤ እንደ ቃልህ ማረኝ። ስለ መንገዶችህ አሰብሁ፣ እግሬንም ወደ ምስክሮችህ መለስሁ። ትእዛዝህን ለመጠበቅ ጨከንሁ፣ አልዘገየሁምም። የኀጥአን ገመዶች ተበተቡኝ፣ ሕግህን ግን አልረሳሁም። ስለ ጽድቅህ ፍርድ በኩለ ሌሊት አመሰግንህ ዘንድ እነሳለሁ እኔ ለሚፈሩ ሁሉ ትእዛዝህንም ለሚጠብቁ ባልንጀራ ነኝ። አቤቱ፣ ምሕረትህ በምድር ሁሉ ሞላች፤ ሥርዓትህን አስተምረኝ። ጤት። አቤቱ፣ እንደ ቃልህ ለባሪያህ መልካም አደረግህ። በትእዛዛትህ ታምኛለሁና መልካምን ምክርና እውቀትን አስተምረኝ። እኔ ሳልጨነቅ ሳትሁ፣ አሁን ግን ቃልህን ጠበቅሁ። አቤቱ አንተ ቸር ነህ፣ በቸርነትህም ሥርዓትህን አስተምረኝ። የትቢተኞች አመፅ በላዬ በዛ፤ እኔ ግን በፍጹም ልቤ ትእዛዛትህን እፈልጋለሁ። ልባቸው እንደ ወተት ረጋ፤ እኔ ግን በሕግህ ደስ ይለኛል። ሥርዓትህን እማር ዘንድ ያስጨነቅከኝ መልካም ሆነልኝ። ከእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ዮድ እጆችህ ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ፣ ትዛዛትህንም እማራለሁ። በቃልህ ታምኛለሁና የሚፈሩህ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች፣ በእውነትህም እንዳስቸገርኸኝ አወቅሁ። ምሕረትህ ለመጽናናቴ ትሁነኝ፣ እንደ ቃልህም ለባሪያህ ይሁነው። ሕግህ ተድላዬ ናትና ቸርነትህ ትምጣልኝ፣ በሕይወትም ልኑር። ትዕቢተኞች በአመፅ ጠምጥመውብኛልና ይፈሩ፤ እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችህን የሚያውቁ ወደ እኔ ይመለሱ። እንዳላፍር ልቤ በሥርዓትህ የቀና ይሁን። ካፍ ነፍሴ መድኃኒትህን ናፈቀች፤ በቃልህም ታመንሁ። መቼ ታጽናናኛለህ እያልሁ ዐይኖቼ ስለ ቃልህ ፈዘዙ። በጢስ እንዳለ አቁማዳ ሆኛለሁና ሥርዓትህን ግን አረሳሁም። የባሪያህ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርዳለህ? ኀጢአተኞች ጨዋታን ነገሩኝ፤ አቤቱ እንደ ሕግህ ግን አይደለም። ትዛዛትህ ሁሉ እውነት ናቸው። በአመጽ አሳደውኛል፤ እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፣ እኔ ግን ትዛዛትህን አልተውሁም። እንደ ምሕረትህ ሕያው አድርገኝ የአፍህንም ምስክር እጠብቃለሁ። ላሜድ። አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህ ለልጅ ልጅ ናት። ምድርን መሰረትሃት፣ እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ ቀኑ በትእዛዝህ ይኖራል። ሕግህ ተድላዬ ባይሆን ቀድሞ በጉስቁልናዬ በጠፋሁ ነበር። በእርሱ ሕያው አድርገኸኛልና ፍርድህን ለዘላለም አረሳም። እኔ ያንተ ነኝ፣ ፍርድህን ፈልግ ያለሁና አድነኝ። ኃጢአተኞች ያጠፉኝ ዘንድ ጠበቁኝ፣ ምስክርህን ግን መረመርሁ። የሥራን ሁሉ ፍጻሜ አየሁ፣ ትእዛዝህ ግን እጅግ ሰፊ ነው። ሜም አቤቱ ሕግህን እንደምን እጅግ ወደድሁ፣ ቀኑን ሁሉ እርሱ ትዝታዬ ነው፣ ለዘላለም ለእኔ ነውና። ትዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ፣ ምስክርህ ትዝታዬ ነውና። ካስተማሩኝ ሁሉ ይልቅ አስተዋልሁ፣ ትዛዝህን ፈልግ ያለሁና። ከሽማግሌዎች ይልቅ አስተዋልሁ፣ ቃልህን እጠብቅ ዘንድ። ከክፉ መንገድ ሁሉ እግሬን ከለከልሁ፤ አስተምርኸኛልና ከፍርድህ አራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ላፌ ጣፈጠኝ። ከትእዛዝህ የተነሳ አስተዋልሁ። ስለዚህ የሐሰትን መንገድ ጠላሁ። ኖን ሕግህ ለእግሬ መብራት፣ ለመንገዴ ብርሃን ነው። የጽድቅህን ፍርድ ጠብቅ ዘንድ ማልኩ አጸናሁም! እጅግ ተቸገርሁ፤ አቤቱ፣ እንደ ቃልህ ሕያው አድርገኝ። አቤቱ፣ ካፌ የሚወጣውን ቃል ውደድ፣ ፍርድህንም አስተምረኝ። ነፍሴ ሁል ጊዜ በእጅህ ውስጥ ናት ሕግህን ግን አረሳሁ። ኀጢአተኞች ወጥመድን ዘረጉብኝ፤ ከትዛዝህ ግን አልሳትኩም! የልቤ ደስታ ነውና ምስክርህን ለዘላለም ወረስሁ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልሁ። ሳምኬት አመፀኞችን ጠላሁ፣ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ በቃልህም ተማመንሁ። እናንተ ኀጢአተኞች ከኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ሕያውም እሆናለሁ፤ ከተስፋዬም አልፈር። እርዳኝ፣ ድን አለሁም፤ ሁል ጊዜም ሥርዓትህን እመረምራለሁ። ምኞታቸው አመፃ ነውና ከሥርዓትህ የሚርቁትን ሁሉ አጐሳቈልኻቸው። የምድርን ኀጢአተኞች ሁሉ እንደ እርኩሰት አጠፋሃቸው። ስለዚህ ምስክርህን ወደዱ። ሥጋዬ አንተን ከመፍራት የተነሣ ደነገጠ። ከፍርድህ የተነሣ ፈርቻለሁ። ኤ ፍርድንና ጽድቅን ሠራሁ። ለሚያስጨንቁኝ አሳልፈህ አትስጠኝ። ባሪያህን በመልካም ጠብቀው፣ ትቢተኞችም አይጋፉኝ። ዐይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ፣ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕጉንም ሻሩት። ስለዚህ ከወርቅና ከዕንቁ ይልቅ ትእዛዝህን ወደድሁ። ስለዚህ ወደ ትእዛዝህ ሁሉ አቀናሁ፣ ያመፃንም መንገድ ሁሉ ጠላሁ። ፌ ምስክሮችህ ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትሁ፣ አልከለከልሁም። ወደ ትእዛዝህን አፍቅ ያለሁና ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት፣ ማረኝም። አካሄዴን እንደ ቃልህ አቅና፣ ኃጢአትም ሁሉ አይግዛኝ። ከሰው ግፋ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅሁምና የውሃ ፈሳሽ ካይኖቼ ፈሰሰ። ጻዴ አቤቱ፣ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅንዓት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዝህን ግን አረሳሁ። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላዬ ናቸው። ምስክርህ ለዘላለም ጽድቅ ነው፣ እንዳሰውል አድርገኝ በሕይወትም አኑረኝ። ቆፍ በፍጹም ልቤ ጮኽ፤ አቤቱ ስማኝ፥ ሥርዓትህን እፈልጋለሁ። ወደ አንተ ጮኽ፤ አድነኝ፥ ምስክርህንም እጠብቃለሁ። ማለዳ ጮኽ፥ ቃልህንም ተስፋ አድርጌለሁ። ቃልህን አስብ ዘንድ ዓይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምጼን ስማ፥ እንደ ፍርድህ ሕያው አድርገኝ። በአመፃ የሚያሳድዱኝ ቀረቡ፣ ከሕግህም ራቁ። አቤቱ አንተ ቅርብ ነህ፣ መንገዶችህም ሁሉ ቅኖች ናቸው። ከዘላለም እንደመሠረትኸው ከቀድሞ ጀምሮ ከምስክርህ የተነሣ አወቁ። ሬስ ሕግህን አረሳሁምና ችግሬን ተመልከት አድነኝም። ፍርዴን ፍረድ አድነኝም፣ ስለ ቃል ሕያው አድርገኝ። መድኃኒት ከኀጥአን ሩቅ ነው፤ ሥርዓትህን አልፈለጉምና። አቤቱ፥ ቸርነትህ እጅግ ብዙ ነው፤ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፤ ከምስክርህ ግን ፈቀቅ አላልኩ። ቃልህን አልጠበቁምና ሰነፎችን አይቻዘንሁ። ትእዛዝህን እንደ ወደድኩ ተመልከት፤ አቤቱ፥ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው፣ የጽድቅህም ፍርድ ሁሉ ለዘላለም ነው። ሳን ገዢዎች በከንቱ አሳደዱኝ፣ ከቃልህ የተነሳ ግን ልቤ ደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። አመፃን ጠላሁ ተጸየፍሁም፣ ሕግህን ግን ወደድሁ። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለሁ። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸው አቤቱ ማዳንህን ተስፋ አደረግሁ፣ ትዛዛትህንም ጠበቅሁ። ነፍሴ ምስክርህን ጠበቀች፣ እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትዛዝህንና ምስክርህን ጠበቅሁ። ታው አቤቱ ጸሎቴ ወደ ፊትህ ትቅረብ እንደ ቃልህም አስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ፣ እንደ ቃልህ አድነኝ። ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። ትእዛዛትህን መርጫለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቅሁ፣ ሕግህም ተድላዬ ነው። ነፍሴ ትኑርልኝ ታመሰግንህም፣ አለች፣ ፍርድህም ይርዳኝ። እንደ ጠፋ በግ ተቅበዘበዝሁ፤ ትእዛዛትህን አልረሳሁምና ባሪያህን ፈልገው። መዝሙር 119 በቅንፍ 120 የማዕረግ መዝሙር በተጨነቅሁ ጊዜ ወደ እግዚአብሔር ጮህ ሰማኝም ከዐመፀኛ ከንፈር ከሸንጋይም አንደበት አቤቱ፣ ነፍሴን አድናት! ስለ ሽንገላ አንደበት ምንን ይሰጡሃል? ምንስ ይጨምሩልሃል? እንደ በረኻ እንጨት ፍም የኀያላን ፍላጾች የተሳሉ ናቸው። መኖሪያዬ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርሁ። ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ፤ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ።